ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900ሺ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ሰዎች ባወጣነው ሳይት ላይ ሽያጭ ጨርሰን በዘጠኝ ወር ውስጥ 12ኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ አንድ ሳይታችን ባለ አንድ መኝታ 75 ካሬ፣ ባለ ሁለት መኝታ 94 ካሬ እንዲሁም ባለ ሶስት መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሶማሌ ተራ፣ በጋርመንት፣ በፒያሳ በመረጡት ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴም ሪል ስቴት። ይህ አዋዜ ሰበር ነው። የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ አሜሪካ በኢራን ላይ የዘመተት ጊዜ ምን አይነት ጥቃት እንዴት እንደሚካሄድ የሚያሳየውን እቅድ ያጸደቁ መሆኑ ተሰማ። ነገር ግን እቅዱ ተግባራዊ ይሁን የሚል ውሳኔ አልሰጡም። በሌላ ዜና ከቤርሼባ ሶሮቃ ሆስፒታል መመታት በኋላ የእስራኤሉ መከላከያ ሚኒስትር እስራኤል ቃጽ የኢራንን መንፈሳዊ መሪ አያቶላ ካሚኒን ከዚህ በኋላ በሕይወት እንዲቀጥል አይፈቀድለትም ሲሉ ሞት መበየናቸው ተሰማ። መከላከያ ሚኒስትሩን እዚህ ያደረሳቸው ሆስፒታሎቹ ላይ እንዲተኮስ ያዘዘው እሱ በግሉ ነው ብለዋል። ቃጽ ከቴላቪቭ አጠገብ በምትገኘው ሆሎን ከተማ ለጋዜጠኞች በሰጡት መግለጫ ሲናገሩ ካሚኒ በአደባባይ እስራኤል እንድትወድም እፈልጋለሁ ሲላውጇል ሆስፒታሎች ላይ እንዲተኮስ በግሉ ትዕዛዝ የሰጠው እሱ ነው። የሀገረ እስራኤል መውደም ግቡ መሆኑን ያወጀ ሰው ነው እንዲህ ዐይነት ሰው ከዚህ በላይ እንዲኖር መፈቀድ የለበትም ብለዋል በተያያዘ ዜና ኢራን በዛሬው የሰላሳ ቦሊስቲክ ሩምታዎች መካከል አንዱ ለመጀመሪያ ጊዜ ባለ ብዙ አረር ሚሳኤል እንደሆነ የእስራኤል ጦር አስታወቀ ኢሳይያስ እነዚህ ለዚህ ሰዓት አበይት ናቸው ዜና በየሰዓቱ እየጨመረ ነው የሚመጣው። የቤርሼባ ሆስፒታልን ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ጎብኝተው ተመሳሳይ መልእክት አስተላልፏል። በወቅቱ ከሆስፒታሉ አባላት የቀረበላቸው ጥያቄ እስራኤል በካሚኒ ላይ እርምጃ ትወስዳለች ወይ የሚል ነው። እሳቸውም በእስራኤል ላይ እንዲህ አይነት ጥቃት የሚያደርሰው ላይ ሁሉ እንዲህ አይነቱ እርምጃ አስቀድሞ እየተወሰነ ነው። ነገር ግን ለሚዲያ በዚህ መልኩ መናገር አንፈልግም፣ በተግባር በሚገለጽ መልኩ እናሳያለን በማለት የመከላከያ ሚኒስትሩን ንግግር ደግመውታል። እስራኤል በአሁኑ ሰዓት ኢራኑን መንፈሳዊ መሪ ለዚህ ለደረሰው በሰዎች ላይ ለደረሰው አደጋ በተጠያቂነት እርምጃ ለመውሰድ እንደምትፈልግ አበክረው ተናግረዋል። ይህን ጉዳይ በተመለከተ የሩሲያ ፕሬዚደንት ቭላዲሚር ፑቲን በፒተርስበርግ ከተማ ለጋዜጠኞች በሰጡት መግለጫ የካሚኒን በእስራኤልም ሆነ በአሜሪካ የመገደል ወይም ሊገደሉ የመቻላቸውን ሁኔታ ሊያስቡት እንኳ እንደማይፈልጉ ነው የገለጹት። እና ፑቲን በእስራኤል እና በኢራን መካከል ማደራደር እንደሚፈልጉና በሁለቱ መካከልም አስቸጋሪ ቢሆንም እንኳ መፍትሄ ሊኖረው እንደሚችል ያላቸውን እምነት ገልጸዋል። ፑቲን እንዳስቀመጡት ከሆነ የኢራን በሰላማዊ መንገድ የኒውክሌር ኃይልን የመጠቀም መብቷ መቀጠል አለበት ብለው ነው የሚያምኑት። በሌላ በኩል እኔ ይኖረኛል የሚሉት ሀሳብ ነው። በዋነኛነት ደግሞ የኢራን የዚህ የሰላማዊ አገልግሎት የኒውክሌር ተጠቃሚ መሆን በምንም ሁኔታ ሙሉ በሙሉ እስራኤል ላይ ምንም አይነት የደህንነት አደጋ የማይጋርጥ መሆኑን ማረጋገጥ ይቻላል የሚል አስተያየት ነው የሰጡት። በአንተ ጥያቄ ላይ ተመልሼ ይመጣበታሉ። እዚህ ውስጥ ብዙ የሚያወዛገቡ ነገሮች ስላሉ አለም የአሜሪካው ፕሬዚዳንት ትራምፕ የኢራኑ ሃያቶላውን በቀላሉ መምታት ይቻላል መግደልም ይቻላል። ነገር ግን እስራኤል ኢራኑ ሃያቶላ ላይ ምንም አይነት ጥቃት እንዳትፈጽም አሳስበው ነበር፣ እና ይሄ ሀሳብ ተነሳ ማለት ነው። እሱም በተመለከተ ቤንያሚን ኔታንያው ከሁለት ቀን በፊት ለፎክስ ኒውስ በሰጡት መግለጫ ግልጽ አድርገዋል። ፕሬዚደንት ዶናልድ ትራምፕ እና በእሳቸው መካከል ካሚኒ ላይ እርምጃ ውሰድ አትውሰድ የሚል ውይይት ፈጽመው እንዳልተካሄደና ና በሬ የወለደ እንደሆነ ገልጸው ነበረ። ዛሬም በዚህ በሆስፒታል ጉብኝታቸው ያሉት ዶናልድ ትራምፕም ያው በአሜሪካ ኢንተረስቱ ላይ ቆመው ይወስናሉ ። እሳቸውም በእስራኤል ጥቅም ላይ ቆመው ይወስናሉ። ሁለቱ እንደ ሀገርም እንደ በግለሰብ ደረጃ ጥሩ መግባባት እንዳላቸው ገልጸዋል። ነገር ግን እስራኤል ከራሷ በተነሳ ይህን እርምጃ እንደምትወስድ ነው የገለጹት። ስለዚህ በቤንያሚን ኔታንያሁ ዘንድ ካሚኒን አትንካ የሚል ክልከላ በአሜሪካ ፕሬዚደንት ዘንድ አልተጣለብኝም ወይም ሄን አንስተን አልተወያየንም ነው የሚሉት ዶናልድ ትራምፕ ባለፈው ያው በይፋ በጻፉት ላይ ያለበትን የተደበክበትን እናውቃለን ለመግደል በጣም ቀላል የሆነ ሰው ነው፣ ግን ለጊዜው ልንገል አንፈልግም የሚል አስተያየት መስጠታቸው የሚታወስ ነው። አሁን እንግዲህ ትልቁ ዜና ዶናልድ ትራምፕ የጦር ዕቅዱን አጽድቀዋል። የጦር ሰዎች፣ የብሔራዊ ደህንነት አማካሪዎች እንግዲህ የጦር ሰዎች አንድ ላይ ሆነው አሜሪካ፣ አሁን ፕሬዚደንቱ ትእዛዝ ነው የሚጠበቀው ይህን ትእዛዝ ላይሰጡ ይችላሉ። ትእዛዙን ካልሰጡ ዕቅዱ የጸደቀ ቢሆንም ምንም ታምር አያመጣም። ትእዛዙን ከሰጡ ደግሞ ሳይውል ሳያደር ወደ ተግባር ነው የሚገቡት ማለት ነው። ለምን እቅዱ ጸድቋል ማለት ነው። ስለዚህ በዋነኛነት እቅዱ ምን ሊሆናል ለሚለው የፎርዶ የሚገኘውና ከመሬት መቶ ሜትር ጠልቆ የተሰራውን የኒውክሌር ማብለያ በዋነኛነት እሱን ማውደም ነው። እሱን ለማውደም ደግሞ ትክክለኛ እስካሁን በጥቅም ላይ ውሎ ያቅም በነገራችን ላይ ቦምቡ ጂቢዩ ይባላል። 130 ኪሎ ግራም ክብደት ያለው ነው እና የራሱ ጂፒኤስ የተገጠመለት ነው፣ አፍንጫው ላይ ወደ ኢላማው የሚመራው። ይህም በተመለከተ በፎክስ ኒውስ የተጋበዘ አንድ ጀኔራል ስለ መሳሪያው አጠቃቀም ሲያስረዳ፣ ቢ ሁለት ቦምቦች ናቸው አውሮፕላኖች ናቸው የሚጥሉት እና አንድ ቢ ሁለት የጦር አውሮፕላን በአንድ ጊዜ ሁለት ይዞ ይሄዳል ማለት ነው። ጂቢቱ የሚባለውን ይህንን ቦምብ ማለት ነው። ስለዚህ ምንድ የሚያደርጉት ያለው በቀጥታ ይሄዱና በጣም ኢላማውን ምንም የማይስት ነው ያለው። ሁለት ነው የሚጥለው። መጀመሪያ ይጥላል። የመጀመሪያው በስላች እዛ የሚመታው ነገር ለመምታት 61 ሜትር ቆፍሮ ይገባል። 61 ሜትር ቆፍሮ ከገባ በኋላ ይፈነዳል ማለት ነው። ከፈነዳ በኋላ እንግዲህ ያው ሊቆፈር የሚችለው ጉድጓድ በዓይነ ህሊና ይታይሃል። የ13 ሺህ ኪሎ ግራም የፍንዳታ ኃይል አስበው። ልክ ከዛ ፍንዳታ በኋላ ሁለተኛው እንደገና ይላካል። አሁን ሁለተኛው ሲላክ ስለተቆፈረለት 61 ሜትር፣ ቀጥታ 61 ሜትር ይገባል ሳይፈነዳ ማለት ነው። አየህ፣ ከዛ ከ61 ሜትር በኋላ ደግሞ እሱም በተራው ሌላ 61 ሜትር እየቆፈረ ይሄዳል ማለት ነው። ስለዚህ በድምሩ ወደ ከ120 ሜትር በላይ አሁን የዚህ የፎርዶን የሚያስቀምጡት መቶ የሚሉት አሉ። በአብዛኛው ግን ዘጠና ሰማንያ ይሉታል። ስለዚህ የእነዚህ የሁለቱ ድምር ምንም በማያጠራጥር ሁኔታ ትሉን ከጥቅም ውጭ ያደርገዋል ማለት ነው እና ይህንን ለማድረግ አገልግሎት ላይ የሚውሉት ግዳጅ የሚወጡት ቢሁለቶች እንዳልኩ ከዚህ ከዲጎ ጋርሲያ ከሚባለው ከኢራን የውሃ ዳርቻ ኦልሞስት የአራት ሰዓት ያለ የበረራ ርቀት ነው። እዛ ላይ አሉ። ካስፈለገም ከዩናይትድ ስቴትስ አሜሪካ መነሳት ይችላል። አውሮፕላኖቹ ለ44 ሰዓት ማረፍ ሳያስፈልጋቸው መብረር የሚችሉ ናቸው እና ከዚህ አንጻር ፕሬዚደንቱ የሚካሄደውን ጥቃት የሚመታውን ኢላማ እንዴት እንደሚመታ እነዚህን ነገሮች እቅዱ ቀርቦላቸው እቅዱን አጽድቀዋል። ነገር ግን አሁን እቅዱን ተግባራዊ አድርጉ የሚለው ውሳኔያቸው ብቻ ነው የሚጠበቀው። ይህ እንዲህ እንዳለ የቻይና ፕሬዚደንት ከሩሲያ ፕሬዚደንት ጋር በስልክ ተነጋግረዋል። የተለያዩ ሀገሮችን እያነጋገሩ ነው። የተኩስ አቁም ቁልፍ እንደሆነና አሜሪካም እስራኤል ላይ ተጽዕኖ አድርጋ ይሄ ነገር በተኩስ አቁም ጦርነቱ አሁን መቆም እንዳለበት እያሳስቡ ነው የሚገኙት ሁኔታው በዚህ ላይ ነው ያለው። አለም ዛሬ ጠዋት እንግዲህ በእስራኤል ውስጥ የተመታው ሆስፒታል አለና እና ቤንጃሚን ኔትንያሁ የእስራኤሉ ጠቅላይ ሚኒስትር ስለ ሆስፒታሉ ምንም ያነሱት ነገር የለም ማለት ነው። ዋንኛው ነገር እኮ እሱ ነው። ሆስፒታል በመመታቱ ነው። ሆስፒታል ነው ህሙማን ያሉት። ስለዚህ እዚህ ቦታ ላይ ፕሬስ ተዘጋጅቶ በአለም ደረጃ እንዲታይ የማድረግ ውሳኔ ተወስዷል። ከዛ ከፈረሰው ከፈራረሰው ቦታ ላይ ሆነው ኢራን ህሙማን ላይ ጭምር እንደምትተኩስ ለዓለም ለማጋለጥ ነው። በነገራችን ላይ ኢራን የተኮስኩት ሆስፒታሉን የመታሁት ከእሷ አጠገብ የሚገኘውን ወታደራዊና የስለላ ማዕከል ለመምታት ብዬ ነው በማለት ምላሽ መስጠቷ እየተዘገበ ነው። በእስራኤል በኩል ደግሞ ከቢያንስ ከሶሮቃ ሁለት ኪሎ ሜትር ወደዚህ የሚገኝ ወታደራዊም ሆነ የስለላ ድርጅት የለም፣ ሆን ብላ ሰላማዊ ሰው ለመግደል ያደረገችው ነው የሚል ነው አንዱ ክስ። ሌላው እንግዲህ አዲሱ ነገር ሚሳይል በአንድ ሚሳይል ላይ የተለያዩ ከአንድ በላይ አረሮች የያዘ ሚሳይል ለመጀመሪያ ጊዜ ትጠቅማለች ይላል። ይሄም በጦርነቱ ላይ አይነተኛ ለውጥ ነው። እንደዚህ አይነት ሚሳይሎችን የምታበዛ ከሆነ በተለይ ለአዮንዶም ለሚባለው ለመከላከል በጣም በጣም አስቸጋሪ ያደርግበታል፣ የሚላለ እንደ ጠቅለል ለማድረግ ነው። በሌላ በኩል ደግሞ የኒክሌር ተቋሞችን እስራኤል እየደበደበች ነው። ሴንትሪፊዎችስን እንዲ አይነት እየደበደበች ነው። የሚሳይል ማምረቻን እንዲሁም ደግሞ ወታደሮችን፣ በጣም የተለያዩ በየሰዓቱ የሚመጡ አሉ። ጠቅለል ባለመልኩ ወደ በኋላ ላይ ልመለስባቸው እችላለሁ። አሁን ትልቁ ዜና በሰሮቃ የቆሰሉ ሰዎች አርባ መሆናቸው ታውቋል። እነሱም በመስታወት ስብርባሪ በኮርኒስ በሚወድቅበት ጊዜና በመሳሰለ መንገድ የቆሰሉ ናቸው። ሆስፒታሉ ለጊዜው ሁለት መቶ ህሙማንን ከስዋጥቶ ወደሌላ ወደ ሆስፒታል ለመውሰድ እየወሰደ ነው። በአጋጣሚ ከአንድ ቀን በፊት ነው እንትን ውስጥ ምንድን ነው ወደ መሬት መከላከያ ውስጥ ገብተው የነበሩት በዚያ የተነሳ በሰው ህይወት ላይ የደረሰ ጉዳት ላይ ደርሷል። ነገር ግን አያሌ የሆስፒታል ዋርዶች እንግዲህ ዋርዶች፣ የተለያየ ህሙማን ማስተናገጃዎች ሰፊ ጉዳት ደርሶባቸዋል የሚል ነው። ዘገባው ኢሳያስ አለም። ለትንታኔው ኮዲዮ አመሰግናለሁ። መልካም ምሽት ይሁንልን። መልካም ምሽት። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማህበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16000 በላይ ተጠቃሚዎችን ያፈራ